ራያ ላይ ሰራዊቱ እርስ በርሱ መታኮሱ ተሰማ። ለሁለት የተሰነጠቀው የትግራይ ሰራዊት ወይንም ቴዲኤፍ ሰራዊት ወደ እርስ በርስ ውጊያ አምርተዋል። ውጊያውን ጆን መዲድ የሚመሩት የህወሓት ታጣቂዎች መጀመራቸው ተነግረዋል። በሌላ በኩል ጀነራሉ ጦሩን ከርተው ህወሓትን ለመታገል ጫካ የከተመውን ቡድን መቀላቀላቸው ታውቋል። በጉዳዩ ላይ ዝርዝር መረጃ ይዘናል። የኤርትራ ጦር ከፍተኛ ዝግጅት እያደረገ መሆኑ ተሰማ። የጦሩ ዝግጅት ኢትዮጵያን እንዳትረጋጋ እያደረጋት ነው ሲል ተቋሙ ከሷል። አንድ መንግስታዊ ያልሆነ የአሜሪካ የመብት ተመልካች ድርጅት የኢትዮጵያን ጦር ዝግጅት የተመለከተ አደገኛ ሪፖርት አጋልጧል። በሌላ በኩል የኢትዮ ኤርትራን ውጥረት ተከትሎ በአዲስ አበባ የኤርትራውያን እስር መባባሱ ተሰምቷል። የሰሞነኛው እስር በትግራይ ተወላጆች ጭምር ያነጣጠረ መሆኑን ቢቢሲ ይፋ አድርጓል። እንመለስበታለን። በኦሮሚያ ክልል ከገዳም እስከ ቤት ቤት የካህናት ግድያ ዛሬም ቀጥሏል። በኦሮሚያ ክልል ምስራቅ አርሲ ዞን ሮቤ ወረዳ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ካህን መገደላቸው ተሰምቷል። ጉዳዩን የተመለከተ ዝርዝር ዘገባ ይዘናል። አሜሪካ ለዩክሬን የምታደርገውን የተወሰነ የጦር መሳሪያ ድጋፍ ማቋረጧንም በዜናችን ተካቷል እነግራችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ ሀፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ራያ ላይ ሰራዊቱ እርስ በርሱ መታኮሱ ተሰማ። ለሁለት የተሰነጠቀው የትግራይ ሰራዊት ወይንም ቲዲኤፍ ሰራዊት ወደ እርስ በርስ ውጊያ ምርተዋል። ውጊያውን ጆን መዲድ የሚመሩት የህዋት ታጣቂዎች መጀመራቸው ተነግረዋል። በሌላ በኩል ጀኔራሉ ጦሩን ከርተው ህዋትን ለምታገል ጫካ የከተመውን ቡድን መቀላቀላቸው ታውቋል። በጌታቸው ረዳና በደብረ ጽዮን ገብረ ሚካኤል ቡድን ለሁለት የተከፈለው የህዋት ኃይል ውጊያ መግጠሙ ታውቋል። ወዲህ ደግሞ ሌላ የህዋት ጀኔራል የጌታቸው ረዳ ደጋፊዎች የጦር አመራሮችን ፈለግ ተከትለው ወደ ሐራ መሬት መኮብለላቸው ተሰምተዋል። በህዋት አመራሮች መካከል የተፈጠረው ክፍፍል ወደ ታጠቀው ኃይል ወርዶ በይፋ እርስ በርስ ጦርነት መግጠማቸው ድንጋጤ ፈጥሯል። ጌታቸውን ከመቀሌ መባረር ተከትሎ ደጋፊ ሁኖ ጫካ የወረደው ኃይል በራያ ግንባር ወጅራት ላይ ከደብረ ጽዮን ቡድን ኃይል ጋር በይፋ ውጊያ ጀምረዋል። ራሱን ሐራ መሬት ብሎ የሚጠራው የነጌታቸው ረዳ ቡድን ደጋፊ ታጣቂ ኃይልና የነ ደብረ ጽዮን የቡድን ኃይል ውጅራት ላይ በከባድ መሳሪያ የተደገፈ ተኩስ የከፈቱት ትናንት ምሽት ነው። ትናንት ሰኔ 24 ወጅራት ላይ በሞርተርና በዲሽቃ የታገዘ ውጊያ ማድረጋቸውን የሚያረጋግጡ መረጃዎች ከስፍራው እየወጡ ነው። ውጊያው የተቀሰቀሰው አፋር ክልል የተደራጀው አራ መሬት ወደ ወጅራት በኩል ወደ ትግራይ ክልል የመግባት እንቅስቃሴ ማድረጉን ተከትሎ ነው ተብሏል። ህዋትን ለመገዳደር የተገነጠለው ኃይል ለወራት በአፋር ክልል ከተደራጀ በኋላ ከሰሞን ወደ ትግራይ ክልል እየገባ መሆኑ ተሰምቶ ነበር። አራ መሬት የተወሰነውን ተዋጊ ኃይልን በተለይም በራያ በኩል ወደ ትግራይ ማስገባት የጀመረው በህዋት ጀነራሎች የድምሳሴ አወጃ ከወጣበት በኋላ ነው። የህዋት ጀነራሎች ቀስ በቀስ ቸውን እያመናመነ አፋር ክልል የተደራጀውን ሀራ መሬት እንደሚደመስሱ ባለፉት ሁለት ሳምንታት በይፋ ሲዘቱ ነበር። እንዳሉትም የሀራ መሬት ኃይል ከአፋር ክልል ወደ ትግራይ ሲገባ ጠብቀው ማጥቃት የጀመሩ ሲሆን የተፈራውን እርስ በርስ ግጭት አፈንድተውታል። በሀራ መሬት ላይ ጥቃት የከፈተው በጀኔራል ዮሐንስ ጆን መዲድ የሚመራው ብራያ አካባቢዎች የተሰማራው የህዋት ኃይል ነው ተብሏል። ትናንት ምሽት ወጅራት ላይ በተቀሰቀሰው የህዋት ኃይሎች የእርስ በርስ ተኩስ ልውውጥ ጉዳት መድረሱ የተሰማ ቢሆንም ሁለቱም ወገን ዝርዝሩን አፍነው ይዘውታል። በሁለት ጎራ የተሰለፈው የህወሓት ተዋጊዎች ወደ እርስ በርስ ግጭት እንዳይገቡ በትግራይ ተወላጆች በኩል ጥሪ ሲቀርብላቸው ነበር። በፖለቲካ አመራሩ የተፈጠረው መከፋፈል ወደ ታጠቀው ኃይል ዘልቆ ግጭት እንዳይፈጠር ሲደረግ የነበረው ጥረት ሳይሳካ ቀርቶ የተፈራው ደርሷል። ውጅራት ላይ በተቀሰቀሰው በከባድ መሳሪያ የተደገፈ የተኩስ ልውጥ የአካባቢው ህዝብ ከፍተኛ ስጋት ውስጥ መግባቱ እየተገለጸ ነው። ግጭቱ የተፈጠረው ለጊዜው በርቀት በሞርታር እና በድሽቃ መሆ መሆኑን ተከትሎ ፊት ለፊት ውጊያ ውስጥ አልገቡም ተብሏል። የትናንት ምሽቱ የተኩስ ልውውጥ በዛሬው እለት ጋብ ማለቱ የተሰማ ቢሆንም አካባቢው ከፍተኛ ውጥረት ላይ መሆኑን ተነግሯል። ወዲህ ደግሞ የህዋት አርሚ 92 አዛዥ የነበሩት ብርጋዴር ጀኔራል በረሃ ባርሂው ወዲራያ ወደ ሀራ መሬት መኮብለላቸው ተሰምቷል። ጀኔራሉ ህዋትን ከድተው ወደ ተቀናቃኙ ሀራ መሬት የገቡት አጃቢዎቻቸውንና መኪናቸውን ይዘው መሆኑ ተገልጿል። የኤርትራ ጦር ከፍተኛ ዝግጅት እያደረገ መሆኑ ተሰማ። የጦሩ ዝግጅት ኢትዮጵያን እንዳትረጋጋ እያደረጋት ነው ሲል ተቋሙ ከሷል። አንድ መንግስታዊ ያልሆነ የአሜሪካ የመብት ተመልካች ድርጅት የኤርትራን ጦር ዝግጅት የተመለከተ አደገኛ ሪፖርት አጋልጧል። በሌላ በኩል የኢትዮ ኤርትራን ውጥረት ተከትሎም በአዲስ አበባ የኤርትራውያን እስር መባባሱ ተሰምቷል። የሰሞነኛው እስር በትግራይ ተወላጆች ላይ ጭምር ያነጣጠረ መሆኑን ቢቢሲ ይፋ አድርጓል። ኤርትራ ጦሯን እንደገና እያጠናከረች ነው፣ ጎረቤቶቿ በተለይም ኢትዮጵያን እንዳትረጋጋ እያደረጋት ነው ሲል አንድ መንግስታዊ ያልሆነ የአሜሪካን የመብት ተመልካች ድርጅት አሳሰበ። ዘ ሴንትሪ የተባለ ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በጎርጎሮሲያውያኑ 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያዋን እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብሏል። የኢትዮጵያና ኤርትራ መሪዎች በጎርጎሮሲያውያኑ 2018 የሰላም ስምምነት ከተፈራረሙ በኋላ ተመድ በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና ግዢ ማዕቀብ አንስቷል። የአሜሪካው ድርጅት ሁኔታውን ካልተለወጠ ኤርትራ በዚሁ ድርጊቷ ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቋል። ለዘገባው የፈረንሳይ ዜና አገልግሎት ኤፍቢ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ በአካባቢው የተከሰተው አዲሱ ውጥረት ሕገወጥ ያሉት ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቅ ውጤት ነው ብለዋል። ጦርነቶችን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብ ጉዳይ የሚከታተለው ዘ ሴንትሪ ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሮሲውያኑ 2009 ማዕቀብ ተጥሎባት እንደነበር አስታውሷል። ከዚሁ ጋር በትግራዩ ጦርነት ወቅት ተፈጸሙ የተባሉ በደሎችንም ዘገባው ገምግሟል። ይህ በእንዲህ እንዳለ ኢትዮ ኤርትራን ውጥረት ተከትሎ በአዲስ አበባ ኤርትራውያን እስር መባባሱ ተሰምቷል። የሰሞነኛውን እስር በትግራይ ተወላጆች ጭምር ያነጣጠረ መሆኑን ቢቢሲ ይፋ አድርጓል። በአዲስ አበባ ከተማ ሰሞነኛ ማንነት ላይ ያነጣጠረ አፈሳ ከትግራይ ተወላጆች በተጨማሪ ኤርትራውያንም የእስር ሰለባ እየሆኑ ነው ተብሏል። በተለይ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመምጣቱ የኤርትራ ስደተኞች እስራት መጨመሩን የቢቢሲ ትግረኛ ዘገባ ያመለክታል። እስሩ በየመንገዱና መዝናኛ ቤቶች እንደሚፈጸም ያመላከተው ዘገባው በተለይ ወጣቶች ላይ የበረታ መሆኑን ጠቁሟል። ከትግራይ ተወላጆች እስር ጋር አብሮት ዳግም የተባባሰው በኢትዮጵያ የሚገኙ የኤርትራውያን እስር ለጥገኝነት ጠያቂ ስደተኞች አሳሳቢ መሆኑን ተገልጿል። የመብት ተሟጋቾች በኢትዮ ኤርትራ መካከል የተባባሰው ውጥረት በኢትዮጵያ ጥገኝነት ለሚጠይቁ ኤርትራውያን ስደተኞች ላይ አደገኛ ሁኔታ እየተፈጠረ መሆኑን በማስጠንቀቅ ላይ ናቸው። በኤርትራውያን ስደተኞች ላይ የሚደርሰው እስራት በግዳጅ ወደ ሀገራቸው እስከመመለስ የደረሰ መሆኑን ተመላክቷል። ባለፈው ሚያዝያ ከአራት ወራት በላይ በእስር ላይ የቆዩ 250 ኤርትራውያን ስደተኞች በአፋር ክልል በኩል ወደ ሀገራቸው መባረራቸው ይታወሳል። ደርሳል። አምኒስቲ ኢንተርናሽናል ኢትዮጵያ በሶስት ወራት ውስጥ ወደ ስድስት መቶ የሚጠጉ የኤርትራ ስደተኞችን በግዳጅ ወደ አገራቸው መልሳለች ሲል ካሷል። በአዲስ አበባ ከተማ የሚታሰሩ ኤርትራውያን ስደተኞች የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊ ናቸው ተብለው የተለዩ መሆናቸውም ይነገራል። በኦሮሚያ ክልል ከገዳም እስከ ቤት ለቤት የካህናት ግድያ ዛሬም ቀጥሏል። በኦሮሚያ ክልል ምስራቅ አርሲ ዞን ሮቢ ወረዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይ ካህን መገደላቸው ተሰምቷል። የተገደሉት ካህን የገደብሳ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን አገልጋይና የሰባት ልጆች አባት መሆናቸውን የቲክባ ኢትዮጵያ ዘገባ ያመላክታል። ግድያው የተፈጸመው በሸኔ ታጣቂዎች መሆኑን የገለጹት የአካባቢ ነዋሪዎች የተፈጸመው ጥቃት አሰቃቂ ነው ብለዋል። ሟች ቀሲስ ተስፋዬ ረታም በቤታቸው በተፈጸመ ጥቃት በታጣቂዎች እንደተገደሉም ተናግረዋል። የካህኑ ባለቤት በተመሳሳይ ከተገደሉ አመት ከስድስት ወራት እንዳስቆጠሩ፣ የ11 ዓመት ልጃቸውም በጥይት ተመቶ ካህኑ በጥልቅ ሐዘን እንደነበሩ ነዋሪዎች አስረድተዋል። አንድ የካህኑ የቅርብ ሰው ለትግባ ኢትዮጵያ ሲናገሩ ካህኑ እጅግ በጣም አሰቃቂ በሆነ መንገድ ነው የገደሏቸው ሲሉ በተሰበረ ልብ ገልጸዋል። አካላቸውን አፍሰን ነው ይዘን የመጣ ነው። ሰዎች በቂዮ ሂደው ለቃቅመው ግማሽ አስክሬናቸው ግማሽ አካላቸው በሮቤ ቅድስ ማርያም ቤተ ክርስቲያን እሁድ አርፏል። ግማሹን ደግሞ ትናንት ለቃቅመን ነው የቀበር ነው። ለመናገርም ይዘገንናል ሲሉ አክለዋል። ካህኑን እባካችሁ ቦታውን ለቃችሁ ወደ ከተማውኑ ብለናቸውም ቤተ ክርስቲያኑን ለቅቄ አልሄድም የሆነው ይሁን ብለው ሳይመጡ ቀሩ ብለዋል። ሰኔ 21 2017 ዓ ም ቤተ ክርስቲያኑ ውሎ ማታ ሲገቡ ጠላት ቀድሞ ቤታቸው ምሽግ አድርጎ ጠብቆ ከምሽቱ አንድ ሰዓት ገደማ ገደላቸው፣ ሲሉም ተናግረዋል። የሟች ወንድም ደውሎ መከላከያ እንዲደርስ አደረገ፣ ካህኑ ግን ተገድለው ነው የተገኙት። የግፍ አገዳደል ነው ያሉት እኚሁ አካል፣ የሟቹን ወንድም ቤትም ታጣቂዎቹ እንዳቃጠሉት የአካባቢው ነዋሪዎች ወደ አጎራባች ቦታዎች መፈናቀላቸውን ነዋሪዎቹ አስረድተዋል። ግድያውን አስመልክቶ እናት ፓርቲ ባወጣው መግለጫ በኦሮሚያ ክልል ሃይማኖትን መሰረተ ያደረገ ጥቃት መቆም ያጧል ብሏል። ፓርቲው በመግለጫው ያለፉትን ሰባት ዓመታት ኢትዮጵያ የንጹሃን ደም ጎርፉናለች ቢባል ከእውነት የራቀ አይደለም ብሏል። በተለይ ሃይማኖት አባቶች ላይ የሚፈጸመውን ግድያ ሞቱንም ከማባባስ በዘለለም ከቁብ የሚቆጠረው የለም ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ እንኳን በየቀኑ የሚፈሰውን የካህናትና ቤተሰባቸውን ደም ጽዋው ሞልቶ ሲፈስ ድምፅ አያሰሙም ሲል ወቅሷል። አሜሪካ ለዩክሬን የምታደርገውን የተወሰነ የጦር መሳሪያ ድጋፍ አቋረጠች። ሩሲያ በዩክሬን ላይ የምትፈጽመውን ጥቃት እየተባባሰ በመጣበት በአሁኑ ወቅት አሜሪካን ለኬቪ የምትሰጠውን የተወሰነ የጦር መሳሪያ ማቆሟን ዋይት ሀውስ አስታወቀም። የዋይት ሀውስ ቃል አቀባይና ኬሊ ማክሰኞ ዕለት እንዳስታወቁት ውሳኔው ላይ የተደረሰው የመከላከያ ሚኒስቴር አሜሪካ ለሌሎች ሀገራት የምታደርገውን ወታደሮች ድጋፍ መገምገሙን ተከትሎ የአሜሪካን ጥቅም ለማስቀደም ነው ብለዋል። ሩሲያ ዩክሬን ላይ እንደ አውሮፓውያን አቆጣጠር የካቲት 2022 ሙሉ ጥቃት ከከፈተችበት ጊዜ አንስቶ አሜሪካ በ10 ቢሊዮን ዶላር የሚገመቱ ወታደራዊ ድጋፎቹን ስሰጥ የቆየ ሲሆን የትራምፕ አስተዳደር የአሜሪካ ክምችት በጣም አነስተኛ ነው ሲል ቅሬታውን ማሰማት ጀምሮ ነበር። የዩክሬን መንግስት በዚሁ መግለጫው ላይ የሰጠው አስተያየት የለም። የአሜሪካ ባለስልጣናት የትኞቹ መሳሪያዎች ወደ ዩክሬን እንዳይጓጓዙ እንደተደረጉ ያሉት ነገር የለም። የሮይተርስ የዜና ወኪል እንደዘገበው የአየር መከላከያ ሚሳኤሎችና አነጣጥረው ኢላማቸውን የሚመቱ ተተኳሾች ክምችታቸው ከቀነሱ መሳሪያዎቹ መካከል ይገኙበታል። የአሜሪካ የመከላከያ ሚኒስቴር ውስጥ ከፍተኛ ኃላፊ የሆኑት ኤልብሪጅ ኮልቢ የመከላከያ ሚኒስቴር ለዩክሬን የሚያደርገውን ወታደራዊ እርዳታ ለመቀጠል ለፕሬዝዳንቱ ጠንካራ አማራጮችን መስጠቱን ቀጥሏል ብለዋል። ኮልቢ አክለውም ሚኒስቴሩ ይህንን ዓላማውን ከግብ ድረስ አካሄዱን በጥብቅ እየፈተሸና እያስተካከለ ሲሆን በተጨማሪም የአሜሪካ ኃይሎች ለሌሎች መከላከሎች ቅድሚያ ሰጠው ዝግጁ የሚሆኑበትንም በማስጠበቅ ላይ ነው ብለዋል። አሜሪካ ባለስልጣናት እርምጃው የተወሰደው የአሜሪካ ወታደራዊ መሳሪያዎች ክምችት በጣም እየቀነሰ መምጣታቸውን ተከትሎ መሆኑን የቢቢሲ አሜሪካ ጋር ሲቢኤስ ኒውስ ዘግቧል።